የመኖሪያ ቤት በር ሰብሮ በመግባት የስርቆት ወንጀል የፈጸመው ተከሳሽ በስርዓት ተቀጣ። ዘገባው የዋና ሳጅን ደጀኔ ኡልፋታ ነው። ረዳት ሳጅን አለም ልጅ አለም ተጨማሪውን ያቀርበዋል። ተከሳሽ ያሬድ በላይ ይባላል። የስርቆት ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ተብሎ ከሚጠራው አካባቢ ከቀኑ አምስት ሰዓት ላይ ነው። የቡልቡላ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን ጌትነት አየለ እንደተናገሩት ተከሳሽ ያሬድ በላይ የግል ተበዳይ ወደ ስራ በሄደችበት ወቅት የመኖሪያ ቤት በር ሰብሮ በመግባት ጥሬ ገንዘብና ሞባይልን ጨምሮ የተለያዩ ንብረቶችን የሰረቀ ሲሆን ህብረተሰቡ በሰጠው ጥቆማ ተይዞ ክስ ተመስርቶበታል ብለዋል። የግል ተበዳይን ቤት በሩን በመፈልቀቂያ በመፈልቀቆ በመግባት ከቤት ውስጥ የነበሩ በርካታ እቃዎች፣ አንደኛ ቴሌቪዥን፣ ሪሲቨር እና ዲቪዲ፣ ሶስት ብረት ድስት፣ አራተኛ አንድ ተች ህዋዊ ኢትዮጵያ፣ ጥሬ ገንዘብ ሁለት ሺህ ብር፣ ኢንፊኒክስ ተች ስክሪን ሞባይል፣ ድጋሚ ሁለት ጫማ ጥንድ ጫማዎች ሲኒከሮችን አንስቶ ወስዶ ከጎረቤት ነው ከዛው ከራሱ ጎረቤት ቤት ውስጥ አስቀምጦ በማህበረተሰቡ ተይዞ ከመጣ በኋላ በራሱ ፍላጎት ጣቢያ ውስጥ አምኖ በምሪት በአጠቃላይ ግምቱ 23900 ብር የሚገመት ንብረት የወሰደ በመሆኑ በምርመራ ማጽፋት ምክንያት እነዚህ ንብረቶችን አስመልሰናል። የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ተከሳሽ ያሬድ በላይ የስርቆት ወንጀሉን የፈጸመ መሆኑን በማስረጃ አረጋግጦ በአምስት ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። ህብረተሰቡ የስርቆት ወንጀልን አስቀድሞ ለመከላከል እያደረገ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት ዋና ሳጅን ጌትነት አየለ መልእክታቸውን አስተላልፈዋል።